በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተ ሰዎች በመድኃኔ ዓለም ስነ ስቅለትና ሞት እንዲሁም የትንሣኤው ደስታ በያላችሁበት ሀገር ና የጉር እንዲሁም ክፍለ ሀገር ደየ ሰዓት አቆጣጠራችሁ ሰላም እግዚአብሔር መድኃኔ ዓለም ይድረሳችሁ። እንደምንዋላችሁ ዋላችሁ እንደምን አደራችሁ፣ እንደምን ሰነበታችሁ። አምላካችን በትንሣኤው ደስታ ያካፍለን፣ የትንሣኤውን በረከት ይስጠን፣ የአባትነት ፍቅሩን ከማንነታችንና ከባህሪያችን ከስነ ተፈጥሯችን እና ከህይወታችን ጋር ያዋህድልን። ዛሬ እንደ መድኃኔ ዓለም ቸርነትና ፍቃድ የምንማማርበት ርዕስ በበዓለ ሐምሳ የሚደረጉና የማይደረጉ መንፈሳዊ የህይወት ጉዞዎቻችንን እናያለን። ከዛ በፊት እንደሚታወቀው ሚያዚያ ሀያ ሶስት የታላቁ ሰማይት የቅዱስ ጊዮርጊስ አመታዊ ክብረ በዓል ነው። የሰማይቷን ቤት እየሰራን ቆይተናል። ከዚህ በፊት ከዚህ በፊት የቅዱስ ገብርኤልን የእመብራንን ዘክረናል። የመድኃኒ ያለምንም እንዳቅማችን ሞካክረናል። አሁን ደግሞ የቅዱስ ጊዮርጊስ በዓል አመታዊው ሚያዚያ ሀያ ሶስት ደርሷል። ትንሽ ቀናት ነው የቀሩት፣ አንድ ሳምንት የሚሆን ነው። በዚህ ጊዜ አስራታችሁን መባችሁን፣ የበረከት ስራችሁን ብትልኩልኝ ዝክሩን አብረን እንዘክራለን፣ አብረን እናገለግላለን፣ አብረን በረከቱን እንካፈላለን። ከዛ በተጨማሪ ደግሞ ለቤተ ክርስቲያኑ የተረፈውን መባ አድርገን እንሰጣለን ማለት ነው። ኃያሉ ሰማዕት፣ ፈጣኑ ሰማዕት ቅዱስ ጊዮርጊስ ለበረከቱ ተሳታፊ አድርገን ልቦናችን ያነሳሳልን፣ ክፉ ላይን ያዝልን በዚህ በረከት ውስጥ ተሳትፈን ብዙ መንፈሳዊ ኃይልና ሞገስ የተደበቁ ነገሮች የምናውቅበትን ሚስጥር የሚገለጥበት ያደርግልን። አሚን እሺ ወደ ትምህርታችን ስንመለስ እንግዲህ ቤተ ክርስቲያናችን እንደሚታወቀው ሥርዓት አላት። ሥርዓቷ የቤተ ክርስቲያኑ በአጠቃላይ መዋቅራዊ አካሄዷ የቀደሙ አባቶቻችን የወሰኑትና የደነገጉት ነው። በተለይ 318 ሊቃውንት ወይም ሰለስቱ ሚት ተብለው ጸሎት ሃይማኖትን የደነገጉት አባቶች የቤተ ክርስቲያንን ስርዓት የአገልግሎት አካሄድ፣ የመዋቅርና የአሰራር ዘዴ፣ የጸሎትና የመንፈሳዊ ህይወት ጉዞን በአጠቃላይ ያስቀመጡ በመንፈስ ቅዱስ ተቃኝተው ነው። የቀደመው አበው ወይም የቀደመው ሲኖዶስ አካሄድና ስርዓት ነው። እነዚህ 318 ሊቃውንት ቅዱሳን ናቸው፤ በመንፈስ ቅዱስ የተባረኩ ብዙ መንፈሳዊ ጸጋ የደረሱ በአንድ መንፈስ ሁነው ሲሰበሰቡ መንፈስ ቅዱስን ማዕከላቸው የሚገኝ በፍትሐ ነገሥት ላይ የቤተ ክርስቲያንን ስርዓት የደነገጉ አባቶች ናቸው። እነሱ ባስቀመጡት ህግና ስርዓት መሰረት ቤተ ክርስቲያናችን ትመራለች፤ እኛም ልጆቿ በዛ ህግና መሰረት እንተዳደራለን። እያንዳንዱ ስርዓት አለው። በበዓል ሐምሳ የሚደረጉ ነገሮች አሉ፣ የማይደረጉ ነገሮች አሉ። በአርባውም የጾም ሰዓት የሚደረጉ አሉ፣ የማይደረጉም አሉ። ከዛም አልፎ ተርፎ በህማማት ደግሞ ልዩ የሆነ የስርዓት አካሄድ አለው። የህማማቱን አውቀነዋል፣ ተምረነዋል። የጾሙንም አልፈነዋል፣ ተምረናል። አሁን ደግሞ በበዓል ሐምሳ ምን ምን አይደረግ፣ ምን ምን ይደረጋል? መንፈሳዊ የአምልኮት ህይወታችን እና የውጊያ ዘዴዎቻችንስ በምን አይነት መንገድና ስልት ብሄር ነው ክፉን ኃይል እንደ ቀድሞው እያዳከም ልንቀጥል የሚችለው የሚለውን ነጥብ ነው የምናየው። አንድ አንድ የምናደርጋቸው መንፈሳዊ ህይወትን እየዘረዘርኩኝ ይሄ በዚህ ወቅት ይደረጋል፣ አይደረግም እያልኩ እቀጥላለሁ። የመጀመሪያው ነጥብ ጸሎት ነው። በባለ ሐምሳ አሁን ጸሎት እንንጸልያቸው የሚፈቀዱ የማይፈቀዱ የሚደረጉ የማይደረጉ፣ ምግብ ተበልቶ ሳይበላ፣ በባዶ ወድ ምናምን የሚሉ አካሄዶች አሉ። በቤተ ክርስቲያናችን ብዙ ጊዜ የሚነሳል። ለምሳሌ ከሚጸልዩ ጸሎቶች አሁን በህማማት ወቅት፣ በተለይ ህማማት ጊዜ የሚጸልዩና የማይጸልዩ ጸሎቶች አሉ። አሁን ህማማት ላይ የመድኃኔ ዓለም ስነ ስቅለት እና ለሰው ልጆች ያሳለፈውን ፍቅሩን ከዛም በላይ ያደረገውን የመስቀል ጉዞዎች ላይ እያሰብን እንጸልይ ይመከራል። በዚህ ጊዜ ድርሳነ ማያዊ እና ድርሳነ መድኃኔ ዓለም እንዲሁም የቀደሙ አባቶች ነቢያት ትንቢትን ተአምረ ማርያም እና ተአምረ ኢየሱስ ወንጌልን እንደዚህ አድርገው እየጸለይን ቆይተናል። በግብረ ህማማት ላይም የተጻፉ ጽህፈቶች ከአበው ትምህርት ከትምህርተ ሃይማኖት ማለት ከትምህርተ አበው ትምህርተ አበው የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ ትምህርት ማለት ነው። ከዛም ከወንጌል የነቢያት ትንቢት መድኃኔዓለም እንደሚወለድና ከሩቅ የሚሆነውን እና የሚፈጠረውን በምሳሌም በግልጽ ቋንቋም ያስቀመጡትና የተነበዩትን ትንቢቶች ከዛም በተጨማሪ ደግሞ በወንጌል የመድኃኔ ዓለም ያደረገችው ተአምራቶች ታላቋ መብርሃን መቤታችንም የፈጸመቻቸው ገቢረ ተአምራቶች እነዚህ በአጠቃላይ በሕማማት እያሰብን እየተነበበ የስግደቱም ስርዓት በሁለት ተከፍሎ እየተሰገደ ቆይተናል። ከስግደቱ መካከል ኪርያላይሶን ኪርያላይሶን፣ እሱ የንስሐ ስግደት ሆኖ ለአምላክ ይደሉ፣ ለስልሱ ይደሉ ደግሞ የአምልኮ ስግደት እየሰገድን በአጠቃላይ 6666 የመድኃኒዓለምን ግርፋት በስግደቱ በኩል አስበን አምስቷን የህማማቱን ቀን አሳልፈናል ማለት ነው። በዛ ወቅት እንግዲህ ድርሳ ነገር ድርሳናት ገድላት የጸጋ ስግደት እንደማይሰገድና እንደማይነበብ ተምረናል። የጾማችን ሥርዓትም እስከምሽቱ አንድ ሰዓት እና ፀሐይ እስከምትገባ እንደሆነም ሰለስቱ ምዕት በፍትሐ ነገሥት ላይ ደንግገውልን እንደ ስርዓት ሆኖ ምን መብላትም ምንም እንደ ምን አለ መብላት ወይም የሚበሉትን እና የማይበሉትን ነገሮችን በአጠቃላይ እስከ ስንት ሰዓት እንደሚጾምም እንደ ስርዓትና እና እንደ ህግ እንደ ቤተ ክርስቲያን መመሪያ እና መተዳደሪያ ደንብ ሆኖላት ብዙ ነገር በዛ አካሄድ ቤተክርስቲያናችን እየተመራች ትገኛለች። ወደፊትም ይቀጥላል። በቀጣዩት ሁሉ የቤተክርስቲያን ስርዓት እና ህግ አይሻርም፣ አይሻሻልም፣ አይታደስም፣ አይለወጥም። ህግ ህግ ነው። በመንፈስ ቅዱስ የተደረሰ ስለሆነ የሚለወጥ የሚሻሻል የሚቀየር ነገር የለውም ማለት ነው። ከዛ በተጨማሪ ደግሞ በበዓል ሐምሳ እነዚህ ሊቃውንት አባቶቻችን በምን አይነት መንፈሳዊ ህይወታችንና አምልኮታችንን እንደምናስከትልም አስቀምጠውልናል። አባቶቻችን አስቀምጠውልና እና በጸሎት ስርዓት ላይ በዚህ በበዓል ሐምሳ ማንኛውም ጸሎት መጸለይ ይቻላል ድርሳናትም ገድላትም መልካ መልኮችም ውዳሴዋም፣ ሰይፈ ስላሴም፣ ሰይፈ መለኮትም አርጋኖንም የትኛውም ጸሎት በባለ ሐምሳ አይከለከልም ማለት ነው። ባለ ሐምሳ በተለይ አሁን የመጀመሪያ የባለ ሐምሳ ሳምንት እንደ ትንሣኤ ነች። አንድ ቀን ነች፣ እንደ አንድ ቀን ማለት መድኃኒያንም እንደተነሳባት ዕለት ነው የምትከበረው። ምስጋናውም፣ ጸሎቱም፣ ቅዳሴውም እንደዚያውም ተመሳሳይ ነው። የትንሣኤ ጊዜ የሚደረሰው የቅዳሴና የስርዓት አምልኮት እና በዚህ በሳምንቷ ውስጥ የሚደረገው ስርዓት አምልኮት ተመሳሳይ ነው። ስለዚህ እንደዛ ስላችሁ ደግሞ ቀድሞ ስታደረጉ የነበሩትን ጾሙኑን አርጉ ማለት ሳይሆን እንደ ትንሣኤ አድርጋችሁ አክብረዋት። ማክበር ማለት በቤተ ክርስቲያናችን ትርጓሜ አሁን በስጋ ብቻ አይደለም፣ የነፍስ ማክበርም አለ። በነፍስ በዓል የሚከበረው በእለቱም የሚውሉ ቅዱሳንና ጻርቃን ሰማዕታት ገድላቸውን አንብበን የጸጋ ስግደት ሰግደን፣ የአምላክ ከሆነ ደግሞ የአምልኮ ስግደት ሰግደን፣ በስማቸው ዝክር አውጥተን ሻማ አብረተን ቅዱስ ቁርባን ተቀብለን ነዳያንን ጎብኝተን የነፍስ ዋጋ የሚያስገኝ ስራዎችን ሰርተን፣ ይሄ በነፍስ ማክበር ይባላል። በስጋ ደግሞ ምግቡ፣ እህሉ፣ ቤተሰብ መጠየቁ፣ ማህበራዊ ኑሮ ምናምን ይቀጥላል። ይሄ ስጋው ነው። የነፍሱ ለብቻ ነው፣ በግል ነው የሚደረገው። የነፍስ መዝገቧ አንድ ለአንድ ነው ዋን ቱ ዋን ኮረስፖንዳንስ ነው ምናምን እያላችሁ ከስር ዋን ቱ ዋን ነው፣ እንደዛ ነገር ነው። አንድ ለአንድ አንዱ መድኃኔ ዓለም አንዱ ለነፍሳችሁ ሁለቱ ተያይዞ የሚቀጥሉ ናቸው። መድኃኔ ዓለም እናንተ ተጣብቆ የሚሄድ የሱ ህግና የናንተ ፈቃድ፣ የሱ መርህና የናንተ አኗኗር ዘዴ፣ በህይወታችሁ ውስጥ የሚንጸባረቀው የመድኃኔ ዓለም ፈቃድና የእናንተ ተቀባይነትና ወደ ተግባር መለወጥ፣ ይህ በአጠቃላይ ተያይዞ የሚቀጥል ጉዞ ነው ማለት ነው። ስለዚህ በነፍስ በዓል ማክበር የሚባለው ያ ነው። በስጋ ደግሞ ያው የስጋውን ታውቁታላችሁ። እና በዚህ በዓለ ሐምሳ ውስጥ አንዱ ማወቅ ያለብን ነጥብ ነው። ስለዚህ በጸሎት ዙሪያ የትኛውም ጸሎት ይጸለያል ማለት ነው። ሁለተኛው ስግደት ነው። በስግደት ዙሪያ ደግሞ አሁን ለምሳሌ ህማማት ጊዜ የጸጋ ስግደት አይሰገድም ነበረ የንስሐ ስግደት ይሰገዳል፣ ህማማት ላይ በእርግጥ ጾም ላይ ይሰገዳል። ኪሪያ ላይ ሲሆን ራሱን የቻለ የንስሐ ስግደት ስለሆነ በዚህ በበዓለ ሐምሳ ውስጥ ግን የጸጋ ስግደት አይሰገድም፣ የንስሐ ስግደትም አይሰገድም። የሚሰገደው የአምልኮ ስግደት ብቻ ነው። የአምልኮ ስግደት ማለት ለቅድስት ስላሴ ብቻ የሚሰገድ ስግደት ነው። አሁን ትልቁ ነገር አንደበታችን ላይ የሚወጣው ቃላትና በህሊናችንና እና በልቦናችን በአይምሯችን የምናስበውና የምንተገብረው ተግባር ነው፣ አደለ? ትልቁ የሚወስነው ነገር ለቅዱስ ሥላሴ አስበን በአይምሯችንና በህሊናችን በልቡናችን ስሉስ ቅዱስን ስለን ስለ አድኗቸውን እያየን ስመ ሥላሴን እየጠራን የምንሰግደው ስግደት የአምልኮ ስግደት ይባል። ይሄ ስግደት በበዓለ ሐምሳ ይደረጋል። በበዓለ ሐምሳ ደግሞ የንስሐ ስግደት የለም፣ ንስሐም አይሰጥም። እንደ አስቸጋሪ ሁኔታ እና ለሞት የሚዳርግና በጣም ግዴታ ካልሆነ በስተቀር ንስሐ ይሰጥም። የንሳ ስግደትም አይፈቀድም። ንስሐ ቢሰጥ እንኳን ስገት ተብሎ ተውሎ አይሰጥም በሌላ መንገድ ነው የሚሰጠው በባህለ ምሳ ውስጥ። ከዛ በተጨማሪ ደግሞ የጸጋ ስግደት ማለት ለቅዱሳን የሚጸገ ስግደት ነው። ከእመብርሃን ጀምሮ መላይት ሳርቃን ሰማይታት በመድኒ ያለም ፍቅር ተጠምደው ብዙ ገድላትና ተጋር ላይ የፈጸሙ ቅዱሳን በሙሉ የጸጋ ስግደት እንደሚገባቸው ሁሉ በበዓለ ሐምሳ ግን የጸጋ ስግደት ይቆማል ማለት ነው። ከበዓለ ሐምሳ በኋላ መስገድ እንችላለን ማለት ነው። ስለዚህ በስግደት ዙሪያ የአምልኮ ስግደት ብቻ ይቀጥላል ማለት ነው። የንስሓ ስግደት፣ የጸጋ ስግደት ይቆማል እዚህ ላይ በበዓለ ሐምሳ ላይ። ይህ በስግደት ዙሪያ ነው። ሌላው በመንፈሳዊ የውጊያ ስልቶች ላይ መቁጠሪያ፣ ጸበል ምናምን ይቀጥላሉ። መቁጠሪያን መጠቀም እንችላለን? ጸበልን መጠመቅ ትችላለ። የቄደር ጥምቀት መጠመቅ ትችላለ። ይቀጥላሉ፣ እነሱ ነሱ አይቆሙም። መቁጠሪያ ይቀጥላል። ካልገረፍከው አንተን ይገርፍሃል አዙሮ፣ ካልገሰስከው አንተን ይገስጽሃል። አቅጣጫን ይቀይራል፣ ውጊያውን ያሰፋል። እንዴ አሁን እኮ ሰው በሙሉ በእግዚአብሔር መንፈስና ኃይል የማይመራ ሕዝብ ሙሉ በዳብሎስ መንፈስና ምሪት ነው የሚኖሩ። እግዚአብሔር የሌለበት ሕይወት በሙሉ ሰይጠናል። እግዚአብሔር የማያውቀው ሕይወት በሙሉ ክፉ መንፈስ የሆነ እንደ ኒውትራል ሆኖ አይኖርም። በስጋ እና በነፍስ ኒውትራል አይቻልም። የእግዚአብሔርም የዳብሎስ አልሆንም፣ እንደዚህ አይነት አካሄድ የለም። የእግዚአብሔር ካልሆን የዳብሎስ ይሆናል። ሳታውቀውም እያወቀውም እንደው ዝም ብሎ በስጋ መልካም ብትሆን በነፍስ ክፉ ትሆናል የማታውቁ ክፋቶችን እና ተንኮሎችን ክህደቶችን በህይወት ውስጥ ፈጽማል። ስለዚህ የማይጸልይ ህዝብ የማያመልክ ህዝብ እና በእግዚአብሔር ፍቅር ያልተነካ ልብ ያለው ሰው በሙሉ ለክፋት እና ለተንኮል ለምቀኝነት እና ለሴራ የተነሳሳ ማንነት ነው ያለው። በእነዚያ ሰዎች የተከበን ስለምንኖር መንፈሳዊ ህይወታችን ሊቀዘቅዝ አይገባም። ከቀዘቀዘ ያው እንግዲህ ይመጣል አላች እጥፉ ነው የሚመጣል። ከነ ኮተታ ኮተቱ ነው ተቀላቅሎ የሚመጣል እና ይህን ልናስብበት ይገባል ማለት ነው። ከዛ በተጨማሪ በባህል ሐምሳ የቅዱስ ቁርባን ህይወት ይበረታል። ክርስቲያኖች የሆነ ህይወት ልማድ እንዳለን በተለይ እንደ ማህበረ ክርስቲያን ማህበራችን እንደ አንድ ማህበር አብይ ጾም ላይ ሁሉም ህዝብ ግር ብሎ ይመጣል፣ ቤተክርስቲያን ይሰግዳል፣ ይጸልያል፣ ምሳ ይገባል፣ ይጾማል፣ ምናምን ምናምን ብዙ መንፈሳዊ ቱርፋቶችን ያደርጋል። በዓሉ ሲፈታ ብትን ይላል። የሰኔ ጾም ላይ የምርቃት ወቅት ነው፣ ልጆችም ምኑም ምኑም ምኑም ይመራረቃል። ስጋዊ ነገር ነው የሚበዛበት፣ እሱም ላይ ቀዝቀዝ ያላል። ነሐሴ ላይ ግር ብሎ ይመጣል እንደገና፣ የመቤታችን ባለ መቆሚያ ቤተክርስቲያን እስከሚጠፋ አሁን አብይ ጾም የተንሳይ ለቱ ቤተክርስቲያኑ ሁሉ በቃ ከሙቀቱ ሊፈነዳ ነው። ደስ ትልቅቅ ልቅ በቃ ብዛቱ የተነሳ ፍንፍን ብሎ ባህልና ይሄ የተለመደ ባህላት። ከዛ ናሀሴ ላይም እንደዚሁ ይመጣ ከአስራስድስት ሲፈታ ደግሞ ወደ ስጋዊ ነገር እና ወደ አዲስ አመት ሩጫ ይመጣ አሁኑ ነገር ይሆናል። ሰንት ከርሞ ከርሞ ከርሞ ከርሞ ከርሞ ስጌ ላይ ይመጣል። እና ገባ ወጣ ገባ ወጣ የሚል አይነት ነገር አለን። በዚህ ውስጥ ስለ መናፍስት የማናውቅ ከሆነ ደግሞ በብዛትም እንጎዳለን። እግዚአብሔርን አውቀን እሱን ይዘን በኃይሉ ተማምነን ፍቅሩን ተጠግተን እውነተኛና በሕግ እግዚአብሔር የምንተዳደር አይነት ሰው ለመሆን ወሳኝ የሆነ አቋም ከሌለን በብዙ ጎዳና ልንጎዳ እንችላለን። ሰው ሳያየው ነው የሚያውቀው። ጸጋውን ሳያውቀው ነው የሚያውቀው። እምነቱን ሳያውቀው ነው የሚሸረሸው። ማህተቡን ሳይረዳው ነው የሚበጠሱ። ልጅነቱን ሳያውቀው ነው የሚሰረዝበት። በአንደበቱ ምክንያት ነው በኃጢአት ላይ ኃጢአት፣ በዲያብሎስ ላይ ዲያብሎስ የሚስሩ ሳያውቀው ነው በቃ ሳያውቀው፣ ሳያውቀው፣ ሳናውቅ። ስንቴ ጠፋን፣ ስንቴ ያጣን፣ ስንቴ ተዋረድን፣ ስንቴ ወደቀን፣ ስንቴ ተጠ ነገሮች ተበላሹ፣ ስንቴ መንገዶች ተዘጉ። ሰው እንሆናለን እንላለን አንሆንም። እናቅዳለን እና ቀዳለን አይሳካም። እናስባለን አይሆንም ብሎ የተዘጋጋ ነገር አለ። እኛማ እናስተውሉ ብሎ የሆነ ግትር ብሎ የያዘና ይላል። እሱን ለማወቅ በመንፈሳዊ ህይወት መበርታትና በአምልኮት ከፍ ማለት ያስፈልጋል ማለት ነው። እና በበዓለ ሐምሳ በአጠቃላይ ከስግደት አንፃር የጸጋና የንስሓ ስግደት እንዲሁም ንስሓ ብቻ ነው የማይሰጠው። አምልኮት ስግደት ይቀጥላል። አምልኮት ህይወታችንም ይቀጥላል። ጸሎትም በዛው ልክ ይቀጥላል። የእግዚአብሔር ምስጋናዎች ይቀጥላሉ ማለት ነው። መድኃኒዓለም በቸርነቱ ክፉን ኃይል የያዝልን፣ ለበረከት ያብቃን፣ ለጸጋ ያብቃን። ክፉ መንፈስ አሸንፈን ለመንግስቱም የምንበቃበት መንፈሳዊ ህይወት እንድንገነባ ይርዳን። አሜን ወስብሐት